ታምቼ ጋር ነው የሚያምርበት። ወይ አለደናላችሁ። ወይኔ አሁን እኮ ልወጣ ነበረ። ወዴት? ይኸው እንደዚህ አብሮብሽ ላምን ተጠርቻ። ወይኔ ውድና ይግብልሽ። ሸለቆም ነው ሜዳም ዳገትም ነው። ስለዚህ ሁሉ ጊዜ አልጋ ባልጋ አይደለም። መች ደርሶ ሲገባ ብዙ ፈተናዎች አሉ። እነዚያ ፈተናዎች ማለት ብዙ ችግሮች አሉ። እነዛ ችግሮች ማለት ሰላም ሰላም ሰላም ቤተሰብ። በጣም ደስ ብሎኛል። የምሬ ነው የምላችሁ። ልዩ ቀን ነው ለሁላችንም ማለት ነው። ማን እንደ ቤተሰብ ማን እንደ ህናት ማን እንደ አባት። እውነቴ ነው የምላችሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ። በእውነቴ ነው የምላችሁ የሩታ የወዳጆች እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። ሩታ ዛሬ ከቤተሰቦቿ ጋር ስለ ተገናኘች ደስ ብሎኛል። እውነቴ ነው ምላችሁ፣ ይህን ቀን ነበር ሲጠብቅ የነበሩ ታማች ነው፣ ከቤተሰቦቿ ጋር የምትገናኝ እያልኩ ነበር። እውነቴ ነው ምላችው በጣም ነበር ሲያስብ የነበረው ማለት ነው። እና ዛሬ ከቤተሰቦቿ ጋር ስለ ተገናኘች ደስ ብሎኛል። እውነቴ ነው ምላችሁ፣ የሆነ እምባን መጣብኝ ማለት ነው። ቤተሰብ ሰላም፣ ሰላም፣ ጤና ስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ ልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ ስትገቡ ላይክ አድርጉ ማለት ነው፣ አበረታቱኝ፣ ሰብስክራይብ አድርጉ ለማለት ፈልጋለሁ። እንግዲህ ዛሬ ሩታዬ ከቤተሰቦቻችን ጋር ከቤተሰቦቿ ጋር እንግዲህ እንደምታዩት ተገናኝታለች። በጣም ነው ደስ ያለኝ፣ እውነት ለመናገር የሩታ ይህ እናት እንዴት እንደሆነችው አባቱ አያችሁ? ማን እንደ አባት ማን እንደ ህናት ባዳ ባዳ ነው ቤተሰብ ማለት ነው። እውነቴን ነው የምላችሁ፣ ከዚህ ቤተሰብ መማር ትችላላቸው ማለት ነው። በተለይ ከሩታ መማር ትችላላቸው ማን እንደ ህናት እኮ ባዳ ባዳ ነው እናት መቼም ልጇን አትጥልም ገባቸው አይደል እኔ በጣም ደስ ብሎኛል ሩቴ ዛሬ ቁም ነገር ሰርታለሽ ዛሬ ቁም ነገር ሰርታለች እውነት ለመናገር እኔ በጣም ደስ ብሎኛል ቤተሰብ ማለት ነው እና እነሱን አይቼ ይቼ እውነቴ ነው ምላቸው የሩታ እናት ሩታን ስታቅፋ የሆነ ህምባን የመጣብኝ ማለት ነው የምሬ ነው ምላቸው ማን እንደ እናት ወዮ ሺ አመት ይኖሩልን በእውነት ነው የምላችሁ። እኔ አላቅም ምን እንደምል ማለት ነው። ስለ እናት እኔ ቃላት የለኝ። ቤተሰብ ባወራ አልጨርስም እና ሄሩታዬ እናት አይቼ ትዛለኝ ሁሉም ነገር ማለት ነው። ቤተሰብ ማለት ነው እና ብቻ አላቅም። ፈጣሪ ሩታዬ እንኳኑም በሰላም ከቤተሰቦች ጋር ተገናኘች። ደስ ብሎኛለ በእውነት ነው ምላችሁ እና ፈጣሪ ለቤተሰቦች ደግሞ ረጅም ጤና እድሜ ይስጣችሁ። መልካም ምኞቴ ነው፣ እውነቴ ነው የምልሽ ሩታ የኔ ቆንጆ፣ አንቺም ደግሞ በሰላም ሁለጅልን፣ መልካም ምኞቴ ነው። በጣም ደስ ብሎኛል። ብዙ ሰዎች ሩታ ቤተሰቦቿን አትወዱም፣ ታፍራለች፣ በቤተሰቦቿ ታፍራለች፣ እሷ ቤተሰቦቿን አትፈልግም የምትሉ ሰዎች ደህና ናችሁ? ዛሬ ይህን ቪዲዮ አይታችሁ ምን እንደሚሰማችሁ ብቻ አላቅም። እናንተ እናንተ ፈጣሪ ልቡን አይስጣችሁ ብቻ ሩታን ስለ አንድ ቀን ሩታ ስለ ቤተሰቦቿ ስትናገር እኔ ሰብቼ አላቅም። ግን እናንተ ሩታን ከቤተሰቦቿ ጋር ነው የምታገናኙ። ግን እናንተ ልቡን አይስጣችሁ ብቻ አላቅም። ስለ ሩታን አውርቼ አልጨርሱም። ቤተሰብ ማለት ነው እና በጣም ሩታ ለእኔ ጀግና ሴት ናት፣ ጠንካራ ሴት ናት። የምሬ ነው የምላችሁ። ከዚህ በለጠ ደግሞ ገና ብዙ ነገሮችን ትሰራለች፣ ሰርታ ደግሞ ታሳያለች። የምሬ ነው የምላችሁ። እኔ በጣም ደስ ብሎኛል ብቻ አላቅም። እውነቴ ነው የምላችሁ። እንግዲህ ገና ገና ገና ብዙ ነገሮች ሩታ ከቤተሰቦቿ ገና ብዙ ነገር ትማራለች ብዬ አስባለሁ። በትዳር ዞራ ላይ አባትየ እንኳ እየመከራት ነበረ፣ እናቷም እንደዛው ትዳር በዚህ አደለም። ገና ብዙ ነገር እናስተምርሻለን። ስለ ትዳር ብዙ ነገር ይቀራችኋል። ልጆች ናችሁ። ገና ማክርሻለሁ። ገና ብዙ ነገሮችን አሳይሻለሁ እያለቻት ነበረ በትዳር ዙራ ላይ ምናምን ማለት ነው እና ማንደህናት የምሬ ነው የምላችሁ ከቤተሰቦቻችሁ እንዳትርቁ እውነቴ ነው የምላችሁ ከሩታ ታማሩ እና ብቻ ደስ ብሎኛል። ዛሬ ለሁላችሁም ልዩ ቀን ነው ብዬ አስባለሁ። ሩታም እንግዲህ ብዙ ነገር ተናግራለች። ካሁን በኋላ አልጠፋም እመጣለሁ። ስላልተመቸኝም በቃ ይኸው የሄደችው ታውቃላችሁ። መቼም ሁሉም አንድ ቤተሰብ ብቻ አይደለም፣ ብዙ ዘመድ ብዙ ነገሮች ይኖራሉ። እነሱ ጋር አርፋ ሌላ ቦታ አርፋም ትሆናለች ወይ የእናት ዘመድ ቤት የሩታ አክስት ቤትም ልት ሩታ አክስቷ ጋር የምትሄድ ትችላለች፣ አናቅምና እንግዲህ ሩታ ዛሬ ከቤተሰቦቿ ጋር ተገናኝታለች። እኔ በጣም ደስ ብሎኛል። የምሪ ነው ምላችሁ ብቻ አላቅም የምሬ ነው ምላችሁ። ቤተሰብ ማለት ነው እና ሩታ የኔ ቆንጆ፣ እንኳን ደስ አለሽ፣ እንኳን በሰላም ከቤተሰቦች ተገናኘሽ፣ ሰላም በሰላም ገባሽ። እንግዲህ መልካም ምኞቴ ነው፣ እምነቴ ነው ምላችሁ። ሁላችሁም የፋ የግሬስ ፋሚሊ እንኳን ደስ አላችሁ። ሩታ በሰላም ከቤተሰቦቿ ጋር ተገናኝታለች። የምሬ ነው ምላችሁ። እንግዲህ ከዚህ የለጥ ደግሞ ብዙ ነገሮች ይኖራሉ ብዬ አስባለሁ። አሮሽን ወደ ራሱ ይመለሳል ብዬ አስባለሁ። ሩታና አሮሽ እንደማይላዩ እርግጠኛ ነኝ። በደንብ ትማከራላችሁ እያልሽ ነበች ሩታ እናት ማለት ነው እና፣ እንግዲህ ይለያሉ። ማን እንደ አባት፣ ማን እንደ እናት። እውነቴ ነው ምላችሁ። ፈጣሪ ረጅም እድሜ ለሁሉም እናት ይማኛለሁ። ቤተሰብ ማለት ነው እና ስለዚህ ተማሩ ለሁሉም ነገር ግን ሩታ ው በስልክ ብቻ ሳይሆን በአካልም ሄዳ አግኝታ ትሆናለች እንጂ ው በቪዲዮ ቪዲዮ ሰርቶ አላሳዩም። ግን ከካሜራ ጀርባ ከቤተሰቦቿ ጋር ትገናኛለች። እናንተ በቃ ሁሉም ነገር ማየት አለብን ትላላቸውና በጣም ነው የምትገርሙኝ ማለት ነው። እና አንዳንድ ሰዎች ይፈሩ ማለት ነው። ውርጉዝ የሆነች ሴት ውርጉዝ አይደለችም ጨርቅ ነው አላችሁ። እንግዲህ ይፈሩ ሩታ ቤተሰቦቿን አትፍሩ። በቤተሰቦቿ ታፍራለች ያላችሁ ሰዎች ደህና ናችሁ? እስኪ ነፍሴ ማራችሁ። ለማንኛው በሰው ህይወት ገብታችሁ የእኛንን የምትሉ ሰዎች አላችሁና በጣም ነው የምታሳፍሩ። ይህን ቪዲዮ አይታችሁ ታፍራላችሁ ብዬ አምናለሁ። ለማንኛውም መልካም ይህ መቃጠል ዘመን ይሁንላችሁ። በተለይ ሩታ ማትወዱ ሰዎች፣ በሩታ የምትቀኑ ሰዎች መልካም ይህ መቃጠል ዘመን ይሁንላችሁ። እንግዲህ ምን እንደምትሆኑ አላቅም። ደህና ናችሁ ግን እስኪ ኢፈሩ ማለት ነው። ብዙ ጊዜ ሮታ የምትሰድቡ ሰዎች እስኪ ወደ ራሳችሁ ተመለሱ። የምሬ ነው የምላችሁ። ለራሳችሁ ክብር የላችሁ። ሮታ ክብር የለሽም የምትሉ ሰዎች ለራሳችሁ ክብር የላችሁም እናንተም ማለት ነው እና ሮታ ደግሞ ከእናንተ ባልጣ ስለምትገኘው ማለት ነው የኔ ጀግና፣ የኔ ኩሩ ሴት፣ የኔ አንበሳ፣ የኔ ጠንካራ በጣም ነው ማደንቃት፣ በጣም ነው ምኮራበት። ለሩታይ ማለት ነው የኔ ቆንጆ እንግዲህ እንኳን በሰላም ገባሽ ብዬሻለሁ። የኔ ጣም በላል ማለት ነው የኔ ስዊት ስማርት ናት።